ባለመታደል እኮ ነው እናንተ፣ እየ እንዴ አሁን እንደው መካሪ ማጣት ነው እንጂ እንዴ ያለ ዳ እንዴ ያለ ዳ አይ ድረስ እኮ ነው እናንተ፣ እንደው ሸት በመፈተኛው ጊዜ፣ ዘር በመዝራው ጊዜ እንዴ ያለ ደግ ገብኝ ነው። መካሪ ማጣት ነው እንጂ አሳብ ማጣት እንዴ ይወሉ እንዴ ይወሉ ፍዳ እንዴ እንዴ ይደረግ እንዴ አሳብ ማጣት ነው እንጂ መካሪ ማጣት አይ ድረስ አይ ባለ ጊዜ አይ አይ

እንዴት? ምን ምን ሆነሽ ነው? ከተማ ቋይቼ ነው እንጂ እናቴ። እዛ ተፖሊስ ጣቢያ ፖሊስ ጣቢያ። አዎ። እንዴት? ምን ምን ሆነሽ ነው? ምን ሻህ ዘንድሮ ደግሞ ያልገባው ትዳለኝ ምመው ምን ታፈተሽ እናቴ። ያንን ሙላትን አታውቂውም? የኔን ጎረቤት አውቃለሁ። እንዴት? እና ይውልሽ እናቴ በድንበር ተጋጭተን ታው ብለው ታው ብለው ሴት አርጎ ይሞቶ ይውልሽ እናቴ ፖሊስ ጣቢያ ላመለክት እጃ ሁዛመቤተሽስጣቢያ ደረሰችሴትዮ እየተባለማ ለገጫሁናናጣበጣም እናቴውስቲ መች እሱ ገረመኝ እና ለው እናቴ ስመጣ እንዲሁ ተመንገድ ያየሁት ጉድ ነው። እስታሁን ድረስ በአሳቢ አለቀኛ አለን። ምን አይተሽ? እረ ተይኝ እናቴ።

እኔ መችባሏ ነው አይደለም አልኩኝ። መችባሏ መሆኑ ጠፋኝ። ምን ሆነው እንታ ያለሽ ምን? አንድ ጊዜ በእርግጫሽ ደፈድፋት፣ አንድ ጊዜ ወገባል ራሷን ሲሰልቃት እና እንዴት ትዳርማ? እንዴት በሽማግሌ ከፖሊስ የሚደርስ ጉዳይ ሆኖ ነው ፈረድ ባል ነው ዳሳሽ፣ አልደረሰብሽ ሆኖ ነው ይፈታጆ። ነገ ዛሬ እሱን አሳስረ ምን ልትጠቀም ነው? አሁን ቢመክሩት ትብላ ይሆናል። ምን ታርግ ዳሳሽ፣ እሷ ቢሆን ብሷት ነው እኮ። እና መንደር ትነጋገር ምን ጠፍቷት ኖሯል ብለሽ ነው? አይ ድረስ ነው የሚባል። አይ ድረስ ነው

በናንሽንችም ላይ ያወቅሽ አውቃለሁ እኮ ተመካክረናልም፣ ስንት አቅደናልም እኮ ግን፣ እንግዲህ ደግሞ እንደው አሙላት እንደው አሙላት እንዲቀርም ሆነብኝ።

በሌሊት መጡና ቀንጭጭ አድርገው እና ዝናብሽ አንቺ ትበጅ አውጥቶ ይዘው ሲሄድ ዝም አልሽ። ምን ይባላል? ምን ይባላል? እንዴት ሆነልሽ አንቺ? እኔ የለሁ እንደ የሞላሁ ሁኔታውን እኔ ነኝ እኮ መልሼ ደግሞ ተውታለን እንዲያማ እንትን አልኩ። ምን ያድርጉት? ምን ያድርጉት? ማን ያውቃል? ትበጊ እንዴት ያለ ነገር

እና ቢሆን እንዴት ያለ ነገር ነው? እንዴት? እሺ፣ በሽማግሌ ወይ በሆነ ነገር የሚባለው ዘመዶችም ቢሆን አመጣና አስመከረ የሚሻለው እንደው። አዛስራ ጀግና እሷማ ጀግና ናት እኮ ባሏ ነው እኮ አብሮ እየበሉ እየጠጡ እንዴት፣ ምን ያህል ጊዜያቸው ነው እኮ እየወቀጠና እንደ ኑግ ሲያቀልጣት እኮ ነው፣ እንደዚህ ነው። እሱ እኮ ብርቅ ያሁን ማሳሰሩ እኮ አይደለም። ግን የሆነ እኮ አሁን ምን ያ እንዴት ነው የሚያረጉት? ይሄን ሰው ምን ያረጉታል? ምን ያረጉታል ነው እንዴት? መቼም ቡና ጠርቶ ነው ወሰዱት። ምን ያረጉታል? እና ምን ያረጉታል? መቼም ቢያረጉት ቢያረጉት፣ ተበጅነን አያሌው ታደርጋት የባሰ ነገር ያረጉት ምንም እንደውም እሺ ጠብ እና የሌላ የፖሊስ እና የግለሰብ ጠብ እኮ አንድ አይደለም። እንደው እናቴ ጎን እኔ አረጉታል እውነቴን ነው የምልሽ መክረው መክረው መልሱታ ሌላ ነገር ምንም እያሉ ያን ትተን ያናሳብት ትተን ተዚህ ነበር ተዘመዶቹ እንዲያውም በይመሽ፣ አንቺ ይልቁንስ እንዲያው እናቴ ምን እኔም እድል በገጠመኝ እድል ባጋጠመኝ የማረገው ነገር እንደው በተሳካልኝ በሆነልኝ እና እኔም አስጠፍ ንጆው እዚያ ወስዶ ለአንድ ሳምንት እንደው አጉረው። እንዴት ያለው ነው አሁን እናቴ? ያልተያዘ ግልግል ያውቃል። አንቺማ ትፈሪያለሽ። ዱላ ቀረሽ ነው ንግግሩ ነው ብሎ ዱላ ስላላረፈብሽ ዝም ቢያረፈ ሽመርም እንኳን አልመስልሽም እኛ ላይ የሆነ ነገር እናት እኔ እኔ ሳሁን እኔ ሳሁን በህድና እንደውም

በይ እናቴ አንቺ ስላልደረሰብሽ ነው እናቴ። በይ ደህና ደህና። ወይ እሰይ የታጋቱ እንኳን ጥፋት ያደረጉት እንኳን አሰሩት። ተመክሮ ተመክሮ ተመክሮ ተመክሮ ይመጣል፣ ቤቱ ይገባል። ሌላ ምን የሰማን የቤት ክንፍታ የሚለው የለም። እኔ የምድል በገጠመኝና ይህን ወደ እልንደው አንድ ሳምንት ወስደው አጉረው አሽተው አሽተው አሽተው ደቁሰው ተሰደዱልኝ እንደ ብትን ድቁስ እሺ

ደህና ነኝ። ደህና አጥራችሁ አረፈዳችሁስ? እግዚአብሔር ይመስገን። ደህና እንደምን ደህና ናችሁ? ደህና ነኝ ይመስገን። ደህና ነኝ ናት። ደህና ነው በማልደዋ እ እንጂ ወደማ ሰው ወረድ ልበል ብዬሽ አሁን ጠዋት ከብት ሳስወጣ እስኪ ዝም ብዬ ፈቀድ ፈቀድ አድርጌ ልምጣ ብዬ ሂጅ። አንተ እንዲህ ተኝ እንትን በቅሏል። በስመ አብ እንዲያው ዘንድሮማ እንዲያው ትሁኑ ምልህ እንዲያው አላገርም እንደው ልብስ ብሏል። አልወፈታ እንዲህ ሲያምር ሸጋ እግዚአብሔር እንደው መጨረሻውን ያሳምረው እንጂ እንደ እሱ ነው የሚባለው። አወጣጡማ የማጀ የማለውቅ እኮ ነው ምልህ በዚህ አንተን ተጠምጄ እዚያ ሻህታ ባለው ሽንኩርት እንትን ብዬሽ ሂጅ የማለውቅ እናድና ሆኗል። በጣም ተው እንደውም ይሄ አሁን አያየችው የመጣውማ፣ ተው እዚህ ታች ያለው ዝም ብሎ ነው እዚያ ታውቂያለሁ ዘንድ ድንበር ላይ ያለው እንዴው በዚያ ነው ቤት እንደው ሌላ ቤት እንደው ሁሉ ዝም ብዬ አንተ እንደው እዚህ በፍሬውም ደግሞ እንደው እንድንደሰት ያርገን። እንደው እዚያ ቤት አንተ ብትል አያሌው ምን

እንትን፣ ደግሞ እንሳማ ይኸውልህ ይሄ ባለፈው ያጠርሁትን ነጥር ዝም ብሎ መስል እንሳማ እንትን አንቺ አላደረስሽም አልደረሰም እ አልደረሰ ወደዚያ አታረግፍም? እዚህ ላይ መጥተሽ ታረግፊ። ቦነ ምን እየሰራሽ ነው? እስካሁን ሳታደርሽ። ስራ ይዤ ስታደፍ ነው የቆየሁት፣ እናት ስራዬ ከዚህ ውጭ ምን ስራ ነው? አሁን ሌላ ስራ እንትን የምትይኝ፣ እንትተሽ ምን እንትተሽ ማለት ሁሉ ስራ አይደለ? ስራ ስራ ነው። ሌላ እና ረጋ አበልና ልክ ስራ ያልጨርስና ይሰራ እንበላለን። ረጋ ብለህ ተሰርቶ ነው የሚበላ። ሳይሰራ አይበላም። አንቺ እንዴት ነው የምታናግረኝ? እንዴት የማናግርህ ነኝ? ምን አናገርኩህ ነው? ሁላችሁም እኩል ስሩ ነው ያለው ህጉ።

በነገር ገብቻለሁ እንደውም እናቴ እንደውም እኔ እኔ አሁንሽ እዚያ ስራ ውዬ አርፍጄ መጥቼ እና እንዲ ወረጋ ብትል ምን ችግር አለ? ታዲ ስራ ይዛ ነው እሷ። ወዲያ ወዲህ ምን ስራ ትይዛለች? አንዴ ቤት መጠረግም ስራ ነው። እሷ ቤት ስራ ነው። ታልተጠረገ ታልተባበሰ ቤት እኮ ግቡብ ግቡብኛ አይደለም እኮ። ሴት እኮ የቤት ድምቀት መከሪያት እንደው ነው ነው

ምር ብሎ ተኔ ጋር ነዋ ተባለ ቤቱ ጋር ስምምነት አልፈጥርም ስላለ፣ ምሽቱን ሲወጣም ሲገባም እንደ ደንበዠን እየከበረረ ብልዙ ብቻ አረገኝብልዙ ብቻ አረገኝ እኔም እንግዲህ ሁኔታ እና ስንተ